አሰላሙ ዓለይኩም ወረህመቱላህ ወበረካቱሁ ሰላም ጤና ይስጥልን ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው እጅግ ወሳኝ ወሳኝ የሆኑ ሦስት መረጃዎችን በተለይ ሁለቱ መረጃዎች ከገንዘብ ጋር የተያያዙ እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎች ናቸው ይሄውም ከኢትዮጵያ ንግድ ባንክ በኩል እጅግ በጣም አስደንጋጭ የሆነ መረጃ በዚህ ሰዓት ተሰምቷል። ለንግድ ባንክ ደንበኞች በሙሉ ንግድ ባንክ ላይ ገንዘብ ያስቀመጣችሁ እናንተን የተመለከተ ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ እናደርሳለን። እንዲሁም አበዳሪና ተበዳሪ የሆናችሁን በተመለከተ ከአምስት መቶ ብር በላይ እስከ ሚሊየን ድረስ ስታበድሩም ሆነ ስትበደሩ ማሟላት የሚገባችሁ አዲሱን የብሔራዊ ባንክ ሕግ ምን ይመስላል የሚለውንም በዝርዝር ወደ እናንተ እናደርሳለን። ሌላውና እጅግ በጣም አነጋጋሪው አሜሪካውያንን ጨምሮ መላው አውሮፓውያን ለረዥም ዓመታት በኢትዮጵያ ጤና ዘርፍ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ ከዛሬ ጀምሮ ማቋረጡ ተሰምቷል። ለምን አቋረጡ? ይህ ስለ ኢትዮጵያን ህዝብ አደጋው ምንድነው? የሚለውን በዝርዝር እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ክቡራን ተመልካቾቼ ዛሬ ሰኔ 8 2017 እጅግ በጣም ወሳኝ ወሳኝ የሆኑ ለኢትዮጵያ ንግድ ባንክ ደንበኞች በሙሉ ከኢትዮጵያ ንግድ ባንክ በኩል እጅግ በጣም አስደንጋጭ የሆነ መረጃ ወጥቷል። ሙሉ ዝርዝሩን ወደ እናንተ ከማድረሳችን በፊት ግን ከአምስት መቶ ብር በላይ ጀምሮ እስከ ሚሊየን ስታበድሩ ማድረግ የሚገባችሁን ከፍተኛ ጥንቃቄ፣ በርካቶችም ይህን ካለማወቅ የተነሳ እጅግ ለከፍተኛ ጉዳት እየተዳረጉ ስለሆነ ሙሉ አዲሱን የብሔራዊ ባንክ ሕግ በዝርዝር ላደርሳችሁና የሁሉንም መረጃዎች አንድ ባንድ ወደ እናንተ እናደርሳለን። በትዕግስት እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የብድር ሕጉ ስለ አበዳሪና ተበዳሪ ምን ይላል? ሲል ቅዳሜ መልክ የዜና ሾው ጠበቃና የህግ አማካሪ ዳዊት ገብሩ ምላሽና ማብራሪያ እንዲሰጡበት ማድረጉን ኢቲቪ መረጃውን አውጥቶታል። በዚህም እስከ 500 ብር የሚደርሱ ብድሮች በስምምነት ሊፈረሙ የሚችሉ ሲሆኑ አበዳሪው ብሩ በወቅቱ ካልተመለሰለትና እማኞች ካሉት ጉዳዩን ወደ ህግ ሊወስደው ይችላል። ነገር ግን ከ500 ብር በላይ የሆኑ የብድር ስምምነቶች እስከ ሚሊየን የሚደርሱ በጽሁፍ መፈጸም ይኖርበታል ይላል እንግዲህ የህግ ባለሙያው። ለዚህም ደግሞ ፍርድ ቤትም ሆነ ብሔራዊ ባንክ ከ500 ብር በላይ የሆነ የብድር አገልግሎት በሰነድ የታገዘ እንዲሆንም ያስገድዳል። ተበዳሪው ብድሩን አልከፍልም ቢል እንኳን ጉዳዩን ወደ ፍርድ ቤት ካመራ ፍርድ ቤቱ ስለ ብድሩ የሚገልጽ የጽሁፍ ማስረጃ ካልቀረበለት ስምምነቱን እንደ ብድር ስምምነት እንደማይቆጥረው ሊታወቅም ይገባል ነው ያሉት ጠበቃና የህግ አማካሪ አቶ ዳዊት። ስለዚህ ብድር አበዳሪዎች ማበደራቸውን ተበዳሪዎችም ደግሞ መውሰዳቸውን የሚገልጽ ስምምነት ሊኖር ይገባል ሲል ጠበቃው አጽንዖት ሰጥቶታል። ከፍተኛ ጥንቃቄ አድርጉ። ሌላው ለኢትዮጵያ ንግድ ባንክ ደንበኞች በሙሉ ንግድ ባንክ ላይ ገንዘብ ያስቀመጣችሁ በዚህ ሰዓት እጅግ በጣም አነጋጋሪ የሆነ መረጃን የወጣው ከሰሞኑ እንደሚታወቀው ብሔራዊ ባንክ አዲስ የጥሬ ገንዘብ ህግ ማውጣቱ ይታወቃል። ይህም ከ10 ሺህ ብር በላይ እጃችሁ ላይ አድርጋችሁ ወደ ግብይት ቦታ መንቀሳቀስ እንደማይቻል ተግባራዊ ሊያደርግ ስለመሆኑ መረጃ ከሰሞኑ ወደ እናንተ አድርሰናል። በዚህ ሰዓት ዋዜማ ያወጣው ሪፖርት እንደሚያስነብበው ከሆነ ንግድ ባንክ እንደገና የጥሬ ገንዘብ እጥረት እንደገጠማቸው ከባንክ ባለሙያዎች መረዳቱን ጠቅሶ ዘ ሪፖርተር ጋዜጣ አስነብቧል። የባንክ የጥሬ ገንዘብ እጥረት የተፈጠረው ባልተመጣጠነ የቁጠባና ብድር ምጣኔ፣ በዋጋ ግዥበት፣ በአስገዳጅ የመንግስት ሰነዶች ግዥ፣ በመንግስት ብድር መጨመርና በመዋቅራዊ ችግሮች ምክንያት እንደሆነ ባለሙያዎች የመናገራቸውን ዘገባው ጠቅሷል። የውጭ ምንዛሬና ኢትዮጵያና ትውልደ ኢትዮጵያውያን ከውጭ የሚልኩት ገንዘብ አነስተኛ መሆኑ እንዲሁም የውጭ ንግድ አፈጻጸም መዳከሙ ችግሩን ይበልጥ እንዳባባሰው የባንክ ባለሙያዎች አስረድተዋልም ተብሏል። ከአገሪቱ ሕዝብ ውስጥ የባንክ አካውንት ያላቸው ዜጎች እንኳን ከ31 በመቶ እንደማይበልጡ የዓለም ባንክ መረጃ እንደሚያመላክት ነው በዚህ ሰዓት የወጣው ሪፖርት ያስነበበን። በሌላው መረጃችን አሜሪካን ጨምሮ መላው አውሮፓውያን ለረጅም ዓመታት በኢትዮጵያ በጤናው ዘርፍ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ አቋርጠውታል። አሜሪካንን ጨምሮ መላው የአውሮፓ ሀገራት ለረጅም ዓመታት በኢትዮጵያ የጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ ለሙሉ ማቋረጣቸውን የተባበሩት መንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ለአህዱ ተናግረዋል። አሜሪካን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ ለሙሉ መቋረጡ ችግሩን ይበልጥ ውስብስብ ሊያደርገው እንደሚችልም አስታውቋል። ኢትዮጵያ ለረዥም ዓመታት በጤናው ዘርፍ ላይ አንድ ሶስተኛውን ድጋፍ ከለጋሽ ሀገራት ስታገኝ እንደነበር ያስታወሱት ዶክተር አወቀ ይህን የድጋፍ መቋረጥ በጤናው ዘርፍ ላይ አሉታዊ ጫና እንደሚያሳድር መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግበት ይገባል ሲሉም አሳስበዋል። እነዚህ ሀገራት ለኢትዮጵያ የሚያደርጉትን ድጋፍ ለማቋረጥ እንደ ምክንያት ያነሱት የሩሲያና የዩክሬን ጦርነትና የመካከለኛው ምስራቅ ሀገራት ውጥረት ስጋት ደቅነዋል በሚል እንደሆነም ነው የተጠቆመው። ይህም በጤናው ዘርፍ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ አንስተው ድጋፍ ሲያደርጉ የነበሩ ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ዴንማርክ፣ ስዊዘርላንድ እና ሌሎችን ጨምሮ እንደነበሩም አስታውሰዋል። ነገር ግን የኢትዮጵያ መንግስት ይህንን ድንገተኛ ውሳኔ በትኩረት በማየት የሀገር ውስጥ የፋይናንስ ተቋማትን አቅማቸውን በመወሰን እንዲያሳድጉ ማበረታታት እንደሚጠበቅበት የመንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀጣሰው ለአሃዱ መግለጻቸው ነው የተመለከት ነው። በመጨረሻም በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዳደረጉ እንደተፈቀደላቸው ተሰምቷል። የተጨማሪውን ጣሪያ 65 በመቶ መጨመር እንዲችል የተፈቀደው አንድ አንድ ትምህርት ቤት ብቻ እንደሆነ ነው ተብሏል። የከተማው ካቢኔ ባጸደቀው የግል ትምህርት ቤት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194 ዝባር 2017 መሰረት በ2018 የትምህርት ዘመን ከ1585 የግል ትምህርት ቤቶች ውስጥ 1227ቱ እስከ 65 በመቶ የትምህርት ቤት ክፍያ ጭማሪ ማድረግ እንደሚችሉ የአዲስ አበባ የትምህርትና ሥልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ኢዘዲን ለሪፖርተር ጋዜጣ ተናግረዋል። ሆኖም ትምህርት ቤቶች፣ ወላጅ፣ የከተማ አስተዳደሩ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮና የኢትዮጵያ ስታቲስቲክስ አገልግሎት በተሳተፉበት ጥናት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉት ሶስት ዓመታት የሚኖር የዋጋ ማሪ ጣሪያ ይፋ ማድረጉን መረዳታቸው ነው የተነገረው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።